ታቃቂዋለች እሺ፣ አይልም። በጣም ነው ምን ጣለው እግዚአብሔር። ልሸቅል ነው ብለው ራሱ ጉዳይሽ ነው የሚለኝ። በቃ እንደ እንትን ነው የሆነ ወንድ ልጅ እንደጠበስኩ ያለ ነው የሚስቀው። እግዚአብሔር ግን አሁን ስራ ስለማይሆን እንደዚህ ገብቼ ተጫውቼ ወጣለሁ። አትሊስት እኔ ሳልኖር እንደፈለግሽኝ ነው የምት ኦፉኝ ጭራሽ። አይሆንም ነው የሚለው። ከራሴ ነው ማለት ነው በተአምር ደስ የሚለው ኢን ክለብ በወር አንድ ቀን በወጣ ያጎመጉማል። ኦኬ ለምን እሱ ትቷል። አሁን ሄሉ እንደምትዪው በቃ ቶታሊ ሁል የስበ ሁሉን ነገር ትቷል። በቃ ድሮ እንደፈለገ ሆኖ ስለተወ ላይክ እንደ አዲስ ነው የሚሆንበት መሰለኝ። ስትወጪም ስትዝናኝ ምናምን ነው በቃ ይደውከዋል፣ በቃ ይደውላል። በቃ አሁን ምን ያረጋል ምናምን ይላል። እኔ ደግሞ ምንድነው የዛ ሰው ፊሊንግ የተለየ ነው ነው። ገባሽ ይካና ኮንትሮል ላይ በአግባብ አድርጊው ነው እንጂ አንቺ ስለተውሽ እኔም አብሬ መሆን የለብኝም ብዬ ነው ማምነው። አዎ ግን አንዳንድ ጊዜ ደግሞ በቃ ሁለቱ ደግሞ ከተስማሙበት የሰው ባህር የተለያየ አይደለ ወይ ዘምነው ይሆናል። አሁን እነሱ በቃ ዴ ፊል ላይክ ዘመናዊ ዘምነዋል ነውል በቃ ዴ አክሰፕት ኢቸ ዘር ነው ዘም ሁለቶችም እየሰፈሩ ሊገቡ ይችላሉ። ዴ ዶንት ኬር ኖ ይሄኛውን የቲክታኩን ነው መልሽ። አሁን ባል ገብቶ ከሴቶች ጋር ምናምን ቢጫወት በቃ ምንም አያደርግም፣ ግን ኤክሰፕት ብላ ይሆናል። እሱም ደግሞ ወንዱም እንደዛ ብለው ይሆናል። አንቺ ቁንጂ ይች ምናምን አመሰግናለሁ። አረጋጊ አረጋጊ፣ ደስ ይላል። ሁለት ለአንድ አረጋጊ ኳስ ተጫዋች ነበርክ እንዴ? ሁለት ለአንድ ምናምን ይመቻል። ወንድ ግን

ደስ ይላል ግን ተጫወተ። ኧረ ይሻላል እንዴ ይጫወታል እኮ። በጣም ነው የሚያምረው። ከለሩ ያምራል። በእናትህ እኮ ሴት ናት። ኧረ ግን ባሯ ነው የሚታየው እና ከለሩ ያምራል። የቤቢ አይነት ከለር ነው ያለው። በዚህ እድሜ የኔ ፍቅር ስንት አመት ነው? የምርሽን ስራ ነው እሱ? አዎ የኔ ፍቅር መታደልሽ። አዎ አድርጋለች እንዴ? እሄ ግን አወስ ላይክ በዚህ እንደዚህ አስራ ስድስት ምናምን አልመሰሉኝም።

ዝም ብያ አይደለም። አይ አንቺም ልክ ነሽ እሱም ልክ ነው። አለመግባባት ነው እንጂ አንቺም ልክ ነሽ። እሱም ደግሞ ለማለት የፈለገው ሚስት እንኳን ባይኖረኝ መጥበስ ብፈልግ እንኳን ከዚህ ላይ አልፈልግም ነው። በቃ እንደዚህ ገባኝ። እኮ መደጋገም አልፈልግም፣ ገብቶኛል። ግን እኔ ደግሞ ለቾይዝም መብቃት የለብህም ነው እኔ። ገባሽ አለ ማለት ነው። አዎ ካለ ለቾይዝም የለም። በቃ ሄዝ ሜሪ አንቺ ነሽ እንጂ እኮ። ጸሐይቱዬ ሁሌ ቀይ ወጥ የለም፣ ሌላ ቦታ አረ ማምዬም እኮ ትዳር አላቸው። አረ ምናምን ብላ ስትደርቅ ታስቀኛለች። እዚህ ዴም ይመጣሽ ባየሹ እንደ ኢትዮጵያ በኢሌጋል ላይ ነው የምታያቸው አይደለ ማለት ትዳር እንደ ድሮ እኮ ይላ አይ አይቲንክ አብረው ወይ አይኖሩም ወይ ሰፓሬት ናቸው። አይ ዶንት ኖ እንኳን እዚህ አይደለም። አንድ ጓደኛዬ ጎረቤት የሰናግረኝ ኢትዮጵያ ራሱ ሄድ በቅርብ ደርሳ መጣ ራ የምን መጋባት ምናምን ቀርቷል፣ እየቀረ ነው አሉት። ዳር ሰንሻይን ነው ጋር ጥባቂ አይ ወጋ ጥባቂ አይደለችም። ትክለኛ ላይ ተዛበረችው ግን ሳውራ ሪያሊቲው እና ማወራው እድብቅ ብቅ ያለ ምናምን ነገር ሳይሆን ሳውራ ደግሞ ኢን እና ምንድነው ግን ምን ይመስልሻል? እየተሰለቻችሁ ነው። የኛ ተደብቀ ነገር ነው ያወራው ሞስትሊ ሰው የማይሆን ነገር። እኔ ደግሞ በውሸት አላምንም። ትክክል ነው እሱ ታወራ እና ለዛ ነው ከብዙ ሰው ጋር ማለግባባ ሳወራ። ብዙ ጊዜ አንቺ አሁን ትዳር ብዙ ቦታ የቀዘቀዘው ለምን ይመስላል ትያለሽ? አሀ ካልተመቻችሁ ነዋ። አይ አሁን ብዙ አመትም ኖረው ምናምን እኔ ባዊ እንዳይደብራችሁ እንጂ ሀያ ሰው አንድ ወንድ አብሬ ኖር ሲል አይሰለችም። ግን አንድ ወንድ ጋር ሀያ ዓመት ኧረ በኢየሱስ እኔስ ወንድሜ ነው የሚመስለኝ። በለዛ ነው። በመሃል ማጣጣም አለብሽ። አዎ ግድ ነው እንጂ ቤንችማ ግድ ነው። እንዴት ነው አንድ አይነት ፊት ቤንችማ። እኔ ግን ቤቢ ትመቸኛለች። በቃ የሆነ የጣሊያን ዱርዬ ነው የምትመስለኝ። ያበሻ ልጅ የጣሊያን ራሽ ትዳር እያፈረሳችሁ በመሀል በመሀል ቤንች አያስፈልጋችሁም። እኛም እንደ ልጁ ለጨዋታው ድምቀት ነው፣ የእውነት እንዳይመስላቸው። ባይ ዘ ወይ፣ ብዙ ጊዜ ወንዶች አሁን ብዙ ጊዜ ስትሰሚ ስፔሻሊ ሄድዬ እህቴ መሰለችኝ ይላሉ፣ ስታቸው ማለት ነው። የምር ጓደኛ እና ደግሞ ችግር ነው። አንድ በአንድ እናውራ አው ያውራው ነበር አስጨርሱ ወይስ ምን? ከዛ ሄሉ ከዛ ነው እሺ። እና እኔ አሁን ብዙ ጊዜ ማለት አንድ ጓደኛ በጣም ሞዶና ሚስቴ እህቴ ይሆነሽ መጣችብኝ። በቃ እንዴት አልኩት፣ እንዴ? በቃ ሁሉ ነገር ይጠፋብኛል። ልክ ገና ከስራ ቆይቼ ቤት ስገባ በላክ አባቴ ነው የምትለኝ። እኔ በላ ለምፈልገው እቅፍ አርጋ ምስመኝ ሴት ነው ችግር ሆነብኝ። የመሰው እንወድሃለን አልነው እኮ ይዞት መጣ እና አሁን ልጁ ብዙ ጊዜ ምን ያደርጋል? በቃ እሷ ከተኛሽ በኋላ ነው መግባት የሚፈልገው። ዋው! ከሆነ ለምን አይበራብህም? እ እሷ እስክትተኛ በቃ በጣም የሚደብረኝ አለ በቃ ቁጭ ብለው አብልታይ ምናምን ነው እኔ ይጨንቀኛል። እኔ ሚስቴ ሚስት ቆንጆና ሽቶ ሽቶ ሸጋ ምናምን እቅፍ አርጋ ምስመኝ የምፈልገው ምግብ አስር የበላክ ጠጣቅ የምትለኝ እናቴ ነች ወይ እናቴን ነው የምትመስለኝ አለኝ። ልጆች አሉት አዎ፣ አራት ልጆች አሉት። እና ለምን አትነግራትም አልኩት። ያ መናገር ነው ይ አንዳንድ ኮንቨርሴሽን ከለለ ሬሌሽንሽፕ ላይ ችግር ነው የሚሆነው። ብዙ ደግሞ ወንዶች ስፔሻል የአሁኑ ወንዶች እናት እናት የምትሆን አይወዱም። ጠንበርቆ ቆንጆ ሁና ተቀባብታ፣ ሚስት ባሌ ብላ ቅፍ አርጋ ስትስመው ምናምን ነው የሚፈልገው። ካልሆነ ግን አንድ አይነት ይሆንባቸዋል። ሳቡርናትንኝናጎም ደግሞ ሲያያቸው እህትና ወንድምናቸው ትመሳሰላላችሁ ይላቸዋል። ግን ምንድን ነው አሁን እንደዚህ ብለሽ ስታወሩ፣ የኛ ሰው ኖ ዲስ ኢዝ ኖት አር ካልቸራችን አይደለም ምናምን ይብሻል። ካልተስማማክ እንግዲህ ባሌ ወንድም ይመስሎ የሚታየኝ ከሆነ እናቴ፣ ወደዚህኛው መዞር ነው እንጂ ምን ወንድም ጋር አስተኛ። ቻው ማለት የምር ያጥያጂ የምርኩን ጎሄድ ኦያ ቤቢ፣ እስኪ አንቺን ንገሪኝ አሁን ወይ ቦይፍሬንድ ባል ምናምን ቢኖርሽ ከስራ ሲመጣ እንዴት ነው መጣበቂዎች? እኔ የምሬ ነው ምናይሽ፣ ሄልዬ ባይ ዘ ወይ፣ ነገር አይመቸኝም። ይሄ ዝም ብለሽ እሽሩሩሩ ምናምን ነገር ሹዋፕ ምናምን አይመቸኝም። እኔ በአንድ ነገር አምናለሁ፣ ሄልዬ፣ ፍሪደም እንዳለ ሁሉ ሪስፔክት መኖር አለበት ብዬ አምናለሁ። ኦኬ፣ እኔ አሁን ወንድ ልጅ ከምንም በላይ ቤት ማይሰጠኝን ውጭ ላይ ቅፍ አርጎ ይሄድ። እኔ ወተፋክ ቤት ያላሳየኝ ለምንድነው ውጭ ላይ የምሰጠኝ? ይነወራ ሚን ብዙ ጊዜ ይሄ ነገር ደግሞ ሀፕን አለ። ጥያቄ፣ አንቺ ቦይ ፍሬንድ ሲመጣ አባቴ ብላ ጠጣ ነው ምትዩ? ወይስ አልለው ምንስም? ምንድን ምንድን ነው መጣበት? በፊት ሻወር ይሄዳል፣ ምግብ ይቀርባል፣ ይበላል። ከዛን ሁለተኛ ምግብ እንበላለን። አለቀ እንዴ! የምንድን ነው ደሞ እህቴ፣ ወንድ የለም። እንደዛ እንደዛ ከሆነ ወጥቻልጫው፣ እህቴ፣ ወንድ ምን ነው ጋራ መስር የለም ባበሻ እኮ ሜይ ቢ ሲንግል ሁነች ሳለ ነው እንጂ እኮ ሞስት ነገር እኮ እንደዚህ የለም። ከስራ ደክሞት ቂጡን ገልብጦ መተኛት ነው። ማምዬ እነግራናለች በቃ ይሄ እኮ ሪያሊቲው ነው ጋይስ። የአንድ ሰው ቤት ሳይሆን የሞስት ቤት። አንዳንዱ አሁን በቀደም የምታወራው የነበር የነጭ ባል ነው የምታወራው። ነጮች ያደጉበት፣ ጥቁሮች ያደጉበት፣ ስፓኒሾች ያደጉበት ይህ ነው አበባ መስጠት የሚያውቁበት ማግኘት ያበሻ ፍቅር የሚያውቅ ነው የሚመስለኝ። ያበሻ ያውቃል እኮ አያውቁም እኮ አይደለም፣ ያውቃል እኮ ግን አንደኛ አላደጉበትም። ብዙ ነገሮች የአሜሪካ ነገሮችን ለማድረግ እኛ የግድ አርባ ጊዜ ኮርኩመሽ ላይ መልፋት አለብሽ። የእነሱን ላይክ ለማስተማር አስተምረሻቸው ማይገባቸው አለ። ደግሞ በግድ ሆኖ የሚሰጥ ነገር የሚደረግ ነገር የለም ገባሽ የማያውቁትን ነገር የሄለም ባል በቃ ባንቾፍ አበባ ሰጥቷል፣ ለእኔም ቆርጠ ምንም ፈልጠ ማምጣ በቃ የግዴታ ማድረግ አለብን የእሷ ስለሆነ የሚባል ነገር ነው። ገባሽ? እነሱ አያውቁትም። የኔ ባላሉት እዚህ ነው ሞስትሊ ቢያድግም፣ እንደዚህ አይነት ነገር አስተምሬው ነው እንጂ፣ እንደዚህ አስቡ አይደለም የሚያመጣው የነበር። ገባሽ? አስተምሬው ነው። የሆነ ነገር ስታደርጊ ማስተማር፣ በዚህ ቀን እኮ እንደዚህ ይሰጣል፣ በዚህ እኮ እንደዚህ ነው፣ በዚህ እኮ እንደዚህ ነው፣ በዚህ ማድረግ አለብን እንደዚህ። ከዛ ይስቱ ገባሽ። ለካ እንደዚህ ነው እያለ ለምደዋል። ሳታስለምጄ የጥቁር ወይ ነጭ አይቶ ያበሻው እንዴት እኔን አሰጠኝም እንዴት ምናምን ብለሽ በዚህ ሆኖ ታዲያ ባልና ምጣድ እንዳሟሹት ነው ይላል። ያገር አውቁትም ግን አስተምሯቸው ነው የምልን አውቁትም እግዚአብሔር ብዙ ጊዜ ደግሞ ኤክስኪዩዝ የምንሰጣቸው ለወንዶች ለአበሾች እኛው ራሳችንን፣ ማድረግ ይችላሉ። ሀንድረድ ፐርሰንት ማድረግ ይችላሉ። ምንድነው ኤክስኪዩዝ እና ሌዚነት በቃ ላይ ይ ለምደዋለች ነገር የለም ይ ምናምን ነገር የሚሉት ነገር አለ። እኛ ራሳችንን ደክሞት እኮ ነው ሀያ አራት ሰዓት ገልብጦ ይተኛ ይልሻል። እኔ አልልም ማድረግ ባለበት ነገር አድርግ ነው። በራሴ ነው ምነግራት። የሌላም ቤት አላውቅም። ገብቼ ሰላም ምን ትላለች መሰለሽ? ከስር እኔ ደግሞ እንደ ግጥም ላንበበው። እኔ ደግሞ አበባ እንዲሰጠኝ አልፈልግም። ጥቅሙ አይታየኝም። ያላደግኩበት

እንዴት መሳም እንደሚችል ምናምን እኔ ሁሌ ሰለጠነ ነው የሚያጋጥመኝ። ጭራሽ አጋጥሞች አጋጥሞኝ ቢያቅስ ያቃልልሽ ነው። አገሬ የሰለጠነ ነው። የታች ከንፈሮ ከንፈር የሚል የሰለጠነ ነው የሚል የታች ይሻላል የሚል እ የማሜ ቤት ባይሆን አንድ ነገር ተነጋገር ነበር። አንቺማ ቀዳዳውን የማያውቅ ነው ያጋጠመሽ ማለት ነው። በዚህ አይነት የረ ቀዳዳውን የማያውቅ ነው ያጋጠማት እና እኔ ማስተማር ደግሞ እንዴ እንዴት ብዙ ነገር አስተምርም እና አትሚሰታኝ፣ ቁርጥ ይዞልኝ ይመጣል። ደስ ይለኛል አ አንዳንዴ አሁን ያለመድሽው ነገር ምንም አይመስልሽም። ግን ደግሞ መመሳሰል ካለሽበት ሀገር ላይ በብዙ ነገር አይደል እንደ ኮፒ የምናደርገው ለምንድን ነው ኮፒ የማያደርጉት? ማድረግ አለባቸው ማድረግ አለባቸው። ነገር ግን ደግሞ በግዴታ መሆን የለበትም ነው በግዴታ መሆን የለበትም ወዶ ያድርግ ከፈለገ ለባሽ ማስገደድ የለብንም አሁን ሞስት የሚታየው በግዴታ ይመስላል ወይ ቤቢዬ ቤቢዬ እኮ ቫይብ ናት ታስቀኛለች እኔ ግን እኔ እንደው ጥያቄ እንጠይቅሽ ማለት ነው የምር አሁን እኔ አንዴ ምን ገጠመኝ መሰለሽ አትላንታ ያለው ማለት ነው፣ ጆርጂያ ስኖር ማለት ነው። እና ልጁ በጣም ነው የሚያምረው። እየሰማሁሽ ነው። ይሄ ልዬ በጣም ነው በቃ፣ አንተን የሚለው ማለት የሚያምረው ሀበሻ አው፣ ከዛን በቃ እኔ ምን ችግር አለው ምናምን፣ ለምን አልጠብሶ ምናምን ብዬ ጠበስኩት። እሺ ነፍሴ፣ ወፍ የለም በቃ ለሱ አይስክሪም ለአይስክሪም ቤት መዞሩ ጀመርኩኝ። አይስክሪም ገዝቼ መስጠት የለውም አለ ነው። እ የቀለልኩ አይደለም እ አልቀለልኩም እሺ። ምን ሀሳብ አለ? ሀሳቤማ ኮንቴታችሁ በጣም ይመቻል፣ የምታስተላልፉት ነገር ጥሩ ነው። ትውልድን ኢትዮጵያን ከድህነት ማጥም ያወጣት ሀሳብ። እኔ አንድ ጥያቄ ልጠይቅህ፣ እስኪ አንተን ወንድም ማለት ከሚችሉት ከምችሉት ነው ከማችሉት መቻል ማለት እኮ ዩ ኖው እንደዚህ አንድ አንድ ስታዝናኝ ጥሩ ነው። ቤተሰብን ያልተቆጣጠረ ሰው ትውልድን መምራት አይችልም። የትኛው ትምህርት ላይ ነው እንደዛ የሚለው? ቤተሰብ ሽን አንቺ አሁን ማስተዳደር ካልቻልሽ ፕሬዚዳንት ሆነሽ ያለ ምን አልከኝ ይቅርታ አልሰማሁም ቤተሰብሽን መምራት ከቻልሽ ትውልድን መምራት ሴት ነው ሰላም ብለናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ና

እንደ ከአንድ ሳምንት በፊት ሰላም ብዬሽኮ ሰላም አልተባባልንም። ኧረ እስኪ በአሁን ተወው እና አድናቆቴ ለማሜ ልግለጽ እና በጣም ነው የምወድሽ ማሚዬ። ሔልዬንም እንደዛ እኛም እግዚአብሔርም በጣም ነው የምወዳቸው ማሚዬ፣ በጣም ነው የምወድሽ። እንዴ! ምን ነው አንተ ደግሞ? በገንዘብ ነው እንዴ ፍቅር የሚገዛው? ማሚ፣ የኔ ቆንጆ፣ እናት ጎበዝ፣ ጠንካራ ናት። ቆጣብ ደስበል። በጣም ነው ጥንካሬሽ። አይደለም ሰው ሲያረግዝ ቤት በኩል ያስወራል። ቤት ቤት ቤት ቤት

ሲያረግዝ ጥንቃቄ መውሰድ አለበት ስንቶችን አስረግዛል ዘመዴ እኔ ያለ አላስረግዝኩም ግን ምንድነው ንብረቱን ማለቴ አንቺ ደግሞ ቀምሶ ማያቅ ሰውዬ አስረገዝክት አስረገዝክ ትዋለሽ ምን ነው ደግሞ አንቺ ነግሮኛል ምጥስ ነገር ያስታወቃላ ኦኬ ቤት በኩል ነው የቆርቆሮ ቀብድ ይመስል አስር ሚስማር ሰጥቻለሁ ሌላውን ሌላ ጊዜ አረግዝ

ደሞ ብቅም ባሮ ፊት ያስታውቃል። በዚህ እንትን ጠላ ነው ሰኩሬ ምናምን እንደዚህ ብሎ ሲባል ሰምቶ ወይ አያምር ወይ አያፍር። ገብተሽ ሾፍሽ ያውዬ ፍጥነታችሁን እኮ ገብታችሁ የምትሾፉት ነገር ያሳው ያስታውቃል፣ ድምፁን አይተን መልኩ መች ይጠፋናል። ጣፋና ስማም ኦልሞስት አጥቷል። ኦ ሂ ኢዝ ፕራይቬት ይልሻል። አንቺ ቼክ አድርገው ነበር ማለት ነው። እዚህ ቤት ያለው ጦረኛ እኮ ጎበዝ ነው። ደሞ ተመልሶ መጣ፣ ምን ሊሆን ነው? ይቅርታ ሊል ነው? ይቅርታ ቆንጆ

አይደለም አንቺ አሁን ትዳር ላይ እኮ ጥሩ ሁኔታ እንዳለሽ ልጆች እንዳሉሽ በጣም ደስ ይለኛል። ዩ አር ሳክሰስፉል ልጅ ካለሽ ትዳር ካለሽ ሳክሰስፉል ነሽ። ኦኬ፣ ኦኬ፣ እሺ፣ እሺ ቴንክስ ሶ አዎ እና ባለቤትሽ ደግሞ ደሞ በጣም እንደሚወድሽ አውቃለሁ። አንቺ ነሽ እንጂ ትንሽ የምታስቸግሪው፣ እሱ ደሞ በጣም እንደሚወድሽ አውርጅ። ሁለተኛ ጥፋት፣ ሶስቱ ስላሶች ድገም እና ትወርዳለህ። አንድ ቡላውያ የመጨረሻ ሞት ይቀልሽ እያጠፋ ይመስለውም። እሱ የት ነው የምትኖረው ነው? እን ቺካጎ ጠይቂኝ ስለ ቺካጎ ፍልሽ ስትሬቱን ምንም ቦታውን ጠይቂ ቺካጎ ጥሩ ከተማ ነው ወደ አስራ ሁለት አመት ተቀምጨበታል ግን ክራይም ይበዛበታል እኮ አይደል